ሰላም ሰላም ቤተሰብ እንዴት ናችሁ? አማን ናችሁ ወይ? ዛሬም በሌላ የዳንስ ቱቶሪያል ቪዲዮ መተናል። ሰሞኑን ቲክቶክ ላይ እንዳይታይ ዳይታይ 88 ምናምን ማን እንደሆነ አላወቅ ነው አጨናንቆታል አሉ። በቃ የሱ ትሬንድ ተጨናንቋል አሉ። አዎ በጣም በጣም በጣም ቫይራል ወቷል በጣም ዛይ ዘፈን የተሰራው ትሬንድ በጣም በጣም ቫይራል ወቷል። በጣም በጣም ብዙ ሰዎች የደረሰ ነው። በዛ አጋጣሚ አመሰግናችሁ ፈልጋለሁ። በጣም ቲንክ ዩ ራችሁት ስለሆነ ኪፕ ጎይንግ ትሩት እንግዲህ እስክትሰለች ድረስ መሰራት ነው። ዛሬ እሱን ዳንስ ሌላ ጊዜ የሰዎችን ዳንስ ዲሲ ና በመስጠት ነው የምታውቁት። ዛሬ ደግሞ እዚሁ የራሴን ዳንስ እዚሁ ቱቶሪያል እንሰጣችኋለሁ ማለት ነው። ይመቻችሁ። ቀለል ያለች ዳንስ ነች፣ ፋይቭ ነው በቃ ፈታ ብላችሁ ነው የምሰሩት። ሰብስክራይብ ማድረግ እንዳረሱ አበረታቱኝ። ሌላ ሌላ ብዙ ዳንሶችን እንደዚሁ እየሰራን እየሰራን እንሄዳለን። አብረን እንማማራለን ማለት ነው። የመቻችሁ ዳይ ወደ ዳንሱ so ወደ ዳንሱ ስንገባ እንገባ ዳንሱ አቀላል ያለች ነች፣ just vibe ማድረግ ነው። አሁንም ኧረ ይሄ ዳንስ ከበረኝ ምናምን ምናምን የምትሉ ኧረ፣ እንደዛ አይደለም። ዳንስ ምን ለማድረ ዳንስን በቃ enjoy አድርጉት፣ ፈታ በሉ፣ እችላለሁ ብላችሁ አስቡ። just በቃ ፈታ ብላችሁ የተሰማችሁ ዘና ብላችሁ መስራት ትችላላችሁ ማለት ነው። ዳንሱ እንገባለን። የመጀመሪያው ስቴፕ የምትሆነ አንቺን አንቺን ብሎ ሲሰፈሰ ፎዴ ነው የምትለው። so ያ ሰዓት ላይ ዳንሱ ይሄ ነው። አንቺን አንቺን ብሎ ሲሰፈሰ ፎዴ so እግራችን የሚሆነው እግራችን ዋን ቱ ቡም ዋን ቱ ቡም። ደግሞ የምትሆነው አንቺን አንቺን ብሎ ሲንሰፈሰፍ ወደ ላይክ ብቻ ለብቻ ይቱና ከዛ ላይ ስታገጣጥሙት ነው ምርጥ ነው። የእግሩን ብቻ ሁሉ አሳያችሁ። ዳንሷ የምትሆነው እንዴት መሰለችው? መርገጥ ማረፍ፣ ወደኋላ ግራግር ይረግጣል፣ ያርፋል፣ ቀኝ ግር ወደ ኋላ ቀኝ ግር ይረግጣል፣ ያርፋል፣ ግራግር ወደ ኋላ ግራግር ይረግጣል፣ ያርፋል፣ ቀኝ ግር ወደ ኋላ። ሶ መርገጥ ቁጭ፣ ወደ ኋላ፣ መርገጥ ቁጭ፣ ወደ ኋላ፣ መርገጥ ቁጭ፣ ወደ ኋላ መርገጥ ቁጭ ወደ ኋላ ያች ቀላልሽ፣ በጣም ቀላል ነች። ቀላል ዳንስ ነች። በቃ ይሄን መርገጥ ቁጭ ወደ ኋላ መርገጥ ቁጭ ወደ ኋላ ሰው ያ ሰዓት ላይ ግን እጅ ሲገባ መርገጥ ቁጭ ወደ ኋላ መርገጥ ቁጭ ወደ ኋላ ነው የምትለው። ቀላል ነች። በቃ አንቺን አንቺን ብሎ ሲንሰፈሰፍ ዳንሷ እንዴት ነች? ይቺ ዋን ቱ መወርወር ሰማይ መሃል መወርወር ገባች። ሰማይ አለ መሃል አለ ተወረውሩታላችሁ። ከዛ እጃችሁ እንደተወረወረ እግራችሁ እንዲህ ነገር ስል እና ዋን ቱ እግራችሁ ላይክ አንድ ሁለት ሶ ዋን ቱ መወርወር አንድ ሁለት ሶ አንድ ላይ ሲሆን አንቺን አንቺን ብሎ ሲሰበሰብ ደንደርን ደንደርን። ምንድነው ዝምታው? ፍቅር አይደለም እንዴ? ምንድነው ዳንሶዬ ነው ምንድነው ዝም ታው ፍቅር አይደለም እንዴ? ሶ ያ ሰዓት ላይ እንዴት ነው የምትሆነው? ዳንሷ ቀላል ነች። ሽራችሁ ምን ነው ዋን ቱ ቱ ግራችሁ ነው ዋን ታ ታ ወደዛ ይሄዳል ይመለሳል። ግራግር ይመጣል። ሶ ካንካ ቱ ቱ ቱ ቱ ቱ ቱ ሶ ምንድነው ዝምታው? እጃችሁ ነው ምን ነው ምንድነው ዝምታው? ምንድነው ጥቅለልልና ዝምታው? አባቻ ምንድነው ጥቅለል ዝምታው? ሶ ምንድነው ጥቅለል ዝምታው? እንዴ ነው ዝምታው ያልነበረ የጨረስ ነው ፍቅር አይደለም እንዴ ጨረስን በኋላ ወደፊት 1 2 እጃችሁ የሆነ ፍቅር አይደለም እንዴ እያላችሁ ግን እግራችሁ አብሮ ፍቅር አይደለም እንዴ ይሆናል። ማለት ፍቅር አይደለም እንዴ እግራችን የሚሆነው ላይክ ካለቀ በኋላ እግራችን ቀኝ ግር ወደ ኋላ ግራ ግር ወደፊት ነው። ሶ እንደዚህ ነበር። ቀኝ ግር ወደ ኋላ ግራ ግር ወደፊት በቀላል ሜትር ማለት ነው። እንዲህ ካልሽ እንዲህ አንዴ ዋን ቀኝ ወደኋላ ግራ ወደፊት። እጃችሁ ደሞ እንዴት ነው የሚሆነው? የሆነ እቃ ያፍስና ዳንስ ይሄ ነው። አረ የሆነ እቃ አፍሳችሁ እዚህ ጋር ታቆሙታላችሁ። እቃ አነሳችሁ እዚህ ጋር ማቆም ማለት ነው። ሰው አንድ ላይ ሲሆን እንዴት ይሆናል? ዋን ማቆም ላይ እቃውን የያዛችሁት ማቆም። እንዲህ ከጨረስን በኋላ ግራ ግራው ወደኋላ እቃውን ማንሳት። እንዳነበራችሁ እቃውን ታነሱትና እዚህ ጋር ታቆሙታላችሁ። ከዛ እቃውን ማሳየት ለሰው ማለት ነው። በቀላል እንዲቀላች ነው እንደዚህ ማስረዳች ሰው ታነሳለ፣ ታሳያለ፣ ተመልሳል። ቀጣይ ስተፕ የሚሆነው ፈርተሽ ነው። ሰው ያ ሰዓት ላይ እግራችን እንዴት ነው የሚሆነው? አንድ እግራችን ባውንስ ያደረግና ላይክ ዋን፣ ፓ ፓ፣ ላይክ እግራችን ብቻውን ሲሰራ እንዴት ነው ወደ ላይ ቀኝ እግር ካካ ሰው ቀኝ ራሱ ቀኝ ግንድም ሰው እጃችን ደግሞ የሚሆነው ነው በቃ ወገብ ማጣመር ከፍ ዞር ነው። እግራችን ደግሞ እንዲያነበር የነበር ነው። እግራችሁ የሚሆነው እንደዚህ ነበረ። ግራ ግሮ ወደፊት ይመጣና እንደዚህ ይፈቅድለታል። ያኛው ደግሞ ድጋሚ ሲመለስ ወደ ራሱ ይመለሳል። ወደ ቦታው፣ ወደ ቦታው፣ ወደ ቦታው አንድ ላይ ሲሆን እንዲያን ነበረ። ወገብ ማጣመር ከፍ ዞር። በአንቺ መሞቴ ነው የሚል ፓርታል ዞር ዞርትልና፣ ማረድ ነገር ነው ሚሆን መሞቴ ነው ምስኪን ና ደደደ ምትል ፓርት አለች። ሶ ያ ሰዓት ላይ ዋን ሳብ ዳንሷችን ነች ደደደደ ነው ምትል። ያ ሰዓት ላይ እንደት ነው የሚሆነው እግራችሁ? አንድ ሁለት፣ ግራገር ቀኝ መመለስ፣ ግራገር ቀኝ መመለስ፣ ግራገር። እጃችሁ ደግሞ ዋን ሳብ ያዝ፣ ዋን ግልብት ያዝ። ሶ ደደደደ፣ ከዛ እሙ የኔ ብዬ አይ፣ እሙ የኔ ብዬ ነው ዳንሱ። ሶ እሱን ታውቁታላችሁ፣ እቺን ዳንስ ታውቃታላችሁ መቼስ ግን በጣም ያለ እንትን መጠውባቸው ወይኔ በጣም ሶሪ ግን ቀስ ብ ሽ ልምጣላችሁ ከዚህ ኦሬ ሊጨርሳችሁታል ግን ልሞክርላችሁ አንድ ሁለት ሶስት አንቺን አንቺን ብሎ ሲሰፈሰፍ ቶዴ ድር ድር ድር ድር ምንድን ነው ዝምታው ፍቅር አይደለም እንዴ ድር ድር ድር በጊዜ ጋር ርን ሞን የመጨረሻው ፓርት የምትሆነው እግሯችን ላይክ እቺ ዳንሷ አውቃችኋት እቺነች ዳንሷ የምትሆነው እቺን ዳንስ ለመልመድ ዳንሷ እቺነች ዋን ቱ ዋን ሶ እግሯችሁ እንዲህ ከነበረ ይሄ ይነሳና እንዲህ ነው የሚዞረው። ላይክ አያችሁት፣ ቀኝ እግር ከፊልና ዞር እግር አግር ከፊልና ዞር ዞር ዞር ሲፈጥን ራሱ ዳንስ ይመጣላቸዋል ማለት ነው። ከፍ ዞር፣ ከፍ ዞር እንደባይ ታደርጉታላችሁ። አንድ ላይ ሲሆን የኔ ብዬ ወደ ፈለጋች ቦታ ሄዱና ተከሻችሁላላርጋችሁ እንደዛርጋች ስሯት ፈጥኝ የባቸዋለሁ ግን ያው እንደተለመደው አጠራ አድርገን። የደጋገማች ስታይት ሙድ ውስጥ እንድትገቡ ነው። እና ደግሞ አጠር ሲል ለእናንተ ማይሰለች አሪፍ ነው ብዬ ስለማስብላችሁ ነው። ዳንሱ አጠቃላይ ይሄንን ይመስላል። ግን እኔ በዘፈን ቀስ ብዬ አንድ እንድልድገምላችሁ እኔ እየዘፈንኩ ማለት ነው። ከዛ በዘፈን እንገባውና አለቀ ማለት ነው። ከዛ ደጋገማች ስታይት ሙድ ውስጥ በአንዴ እቺ ሳምንት ቶሎ ስሩበት፣ ቫይራል ይወጣላችኋል። እኔም ጋር ደግሞ ካየሁት አሪፍ ነበረ። ግን አሁን ስቲል መስራት ትችላላችሁ። አሁን ቀስ ሙሉ ልበላችሁ አንድ

እንግዲህ ያው አይ ቲንክ ወዳጅ ታልቤ ተስፋ አረጋለሁ። የምትፈልጉትን ኤኒ ሀሳቦቻችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ሰብስክራይብ ማድረግ እንዳረሱ። አሁንም ዳንሷን ወረክ ወረክ አርጓት ያደጋግማችሁት። ሌላ የዳንስ እንትኖች ምን እንመጣለን። ሌላ የሰው ቢሲ ሊሆን ይችላል። የኔም ቢሲ ምናም ብቻ አይ፣ በጣም በቃ የፈለጋችሁትን ዳንስ እንዴው እያደረግን እኔ ላይ ሰብስክራይብ ማድረግ አሁንም እንዳረሱ ሞራል ይሆነኛል። ፒስ አውት።